እንደዚህ አዝኝ እንኳን እያዩኝ እግዚአብሔር ያጽናሽ እንኳን አይሉኝም? አረ ለእኔው ጽናቱን በሰጠኝ። አሁንስ እርሶ ደግሞ ምን ሆኑ ነው? ወይስ ያቺ ፍርቱና ከዚህ በኋላ ምራትወት እንደማትሆን ሲያውቁ ከፋውት? ግድ የለም። በልብ ያለ ይበልጣል ለማንኛውም ያቺን ጠባለች እና የፍርቱና ወንድም ከቤቴ እንዲወጡልኝ ይፈልጋለሁ? ከቤቴ ምን ነው አይደለም አሁንም ድሮንም የእኔ ቤት አይደለም እንዴ አረ ነው በኋላ አይደለም ብዬሽ ልጅም ብታሳስሪብኝስ ጭራሽ ልጆት ያደረገኝ ሳያንስ እሱ ደግሞ እያላገጡብኝ ነው ቆይ ጠባለች ምን አደረገችሽ ሲጀመር ከዚህ በኋላ ምንም አታደርግልኝም። ይሄ ቤት የማንም ውሪ መሰብሰቢያ አይደለም። ተይ ልጄ፣ ሐዘንም ላይ ሆነሽ እራስሽንም ሰድበሽማ እንዴት ይሆናል? ስነ ስርዓት። ይሄንም አሽፎትን ይተውልኝ እያልኩት እኮ ነው። እንግዲህ ሁሉንም አባረሽ ከጨረሽ የኔ ስተራ መቼ ይሆን? ይተው እንጂ ማማ፣ ይህን ያህልማ ጨካኝ አያደርጉኝ። ይህን ሁሉን መስዋዕት እየከፈልኩኝ ያለሁት እኮ ለልጄ ብለሽ ነው። ቆይ እነዚህን ቃላቶች አፍሽ ላይ ቆይተሻቸው አይሻግቱብሽም? እኔ ግን ጆሮዬ እየዛገ ነው። አንድ ወንድሜን እኮ ነው ያጣሁት። እኔ ሳለሁ አይደል ልጄን በቁሜ ያጣሁትኝ እንዳትዘክብኝ ነው አይደል? ሀዘኝ ምን እፈጥራለሁ ብለሽ ነው ፍርቱዬ። ነገሮች እንደዚህ ባይሆኑ ደስ ይለኝ ነበር። እና አሁን ምን ልታደርጊ ነው? አላቅም አንተ ግን ከዚህ በኋላ ወደ መጣህበት መመለስ ትችላለህ። ሲጀመር ከዚህ በኋላ እዚህ ምንም ስራ የለህም። እና በዚህ እውነታ አንቺን ትችልር ነው። አባዬ እኮ በዚህ ሁለት ሶስት ቀን ውስጥ እመጣለሁ ብሎኛል። እዛ ክስቴ ጋር ይቀመጣ። እዚህ ምን ሊሰራ ነው የሚመጣው? አንቺ ደግሞ ስንት ጊዜ ነው ምነግሮሽ? ልጅ ጋራው የጀመር ፎ ብሎኛል እኮ እንደውም ልጅክ ሞታለች በለው። ስሜታዊ አትሁኝ እንጂ ፍርቱናዬ፣ እውነቴን ነው እኔ ከዚህ በኋላ መሸከም አልችልም። ሁሉም ነገር ቢበቃኝ ነው የሚሻለው። እስኪ ያለውን ነገር አንድ ባህንስቴ ንገርኝ። መጀመሪያ ግብቶች ነበር አሁን ይሄንን ብነግር ምን ዋጋ አለው? ለምንድን ነው ዋጋ የሌለው? ጭራሽ በላይሽ ላይ ሌላ ተጨማሪ ሴት ሲያመጣ ዝም ብለው ነው? ምን ልታረግ ነው? እከሳዋለሁ እኔ ሸንቁጤ። በትዳር ላይ ትዳር እኮ ትልቅ ወንጀል ነው። የትኛው ሕጋዊ ወረቀት ኖሮኝ ነው የምትከሰው? ያለኝ አማራጭ በቃ ቤቱን ለቅቄ መውጣት። ወይ ወይኔ ሸንቁጤ፣ የማንም አራሞቻ መጫወቻውን የልቀር ን ቢያንስ አንተ ተረጋጋ፣ በቃ አንዴ ሆነው ነው። አረ ተሻንቁ ያዝ ያዝ አድርገኝ። ዝም ብላ ለቀቃት አድርገኝ። ሁሉም የቀረው ቀርቶብኝ። ሻንቁ ያዝ ያዝ ያዝ አድርገኝ፣ ሻንቁ የሞተ ተጎዳ እንጂ ያልሞተማ ምን ይሆና ይሆናል። አሉ አበባው ረግፎ ሲመስል አፈር አፈሩ አበብ ይመስላል አሉ። ምን ቆይ፣ ምንድ መቀባጥር? የኔ ነገር ቀባጠርኩ እንዴ? ለካ ጉዳዩ ሚስጥር ነው። ሴትዮ፣ ስለምን ሚስጥር ነው የምታወሪ? ሻንቁዬ፣ ሰፋብኝና በዛብኝ መሰለኝ። እኔ ምልሽ ብሪቱ እንደው በእኔ ልክ የሚሆን ወንድም ይኖርሻል? የምን ወንድም የስጋኗ ብርዬ? ግን አደነኩሽ ብሪቱ። የእውነት ደርቢሽ ወንድሟን ሸንቁዬን ከች ስታረግ አንቺም ወንድምሽን ከች አደረግሽ አይደል? ምን ዋጋ አለው። አይ ጋሼ፣ እንደው የሰው ልጅን በሳቅ መግደል የማይችሉ ሰውዬ። እንደው ጋሼ፣ ሰው ገደሉ ቢባል ማን ሊያምን ማን

እውነት እንደ ወንድምሽ ሞቶ ነው እንደዚህ ማቅ የለበሹ ማለት ሞቅ ያለ ልብስ የለበሹ ምላክ ለታድም እይኮ ነው። እባክሽ ጠባለች። እባክሽን ይሄ ምስጥር ካንቺ እንዳይወጣ። ለምንድ ነው የማይወጣው? ሲጀመር ጋሼ ላይ በጣም ብዙ ቂም ይዤባቸዋለሁ። በየሰበቡ በየምክንያቱ በየሰከንዱ እየተነሱ ተባረሻል፣ ተባረሻል የሚሉኝን የረሳሁት መሰልሽ? እሳቸውም በዚሁ አጋጣሚ ወደ ቂሊንጦ ይባረራሉ ማለት ነው። እና ልታሳስሪው ነው? ምናልባት ከአንቺ ጋር ከተስማማው ሀሳቤን ልቀይር እችላለሁ። ያው አንቺ እዚህ ቤት ኃላፊ ሆነሻል አይደል? ቅሉ ጊዜ ሰጡት። ድንጋይ ከሰበረ ምን ይደረግ? እሺ፣ የሆነ ገንዘብ ይሰጥሽ ነው አፍሽን እንዘጋለሽ። እስኪን፣ ያጠራቀምኩትን ደመወዝን ይልስጥሽና አንቺ አፍሽን ክፈቺ። ከዛ ወንድሜን ታዲ ጋለብኛል ብለሽ ስትተናገሪ ያንን ማድረግ የምችል ቢሆን ኑሮ ያኔ ሆኖ አላደርገውም ነበር። እንዴ! ይኸውልሽ ጠባይ አለች። እኔ ታዲም በጣም ነው የማፈቅረው። እኔም ደግሞ ፍርቱናዬንና ትይይይን በጣም ነው የምወዳቸው። ከእነሱ ተለይቼ መኖር አልችልም። ቀላል እኮ ነው። ያው እኔ እንዳወቅኩ ለማንም ሳትናገሪ ጠባለሽ ከዚህ ቤት ትውጣ፣ ያልኩት ውሸቴን ነው። ታያለሽ፣ ያው እኔ እንደምታውቁት ቀዳዳ አለለ። ምን ነው ቀዳዳ? ውይ ለካ የተቀደድሽው አንቺ ነሽ። ቆይ እውነት ግን አንቺ እዚህ ቤት ውስጥ ምን አስቀምጠሻል? ፍቅር፣ ፍቅር ነው ያስቀመጥኩት። ስካስብ ሌላው ቅር የት ፍቅር ብቻ እኮ ለኔ በቂ ነው። ታስታውሻለሽ ብሪቱ፣ አንቺ እንኳን እኔን ለማስወጣት እንደዚያ አንድ አገት አቀበት ስትወጪ እትዬ ግን አትወጣም ብሎ እኔን ለማስቀረት እኔ ጎዳና እንዳልወጣ ያረጉት ጥረት አይታይሽም? ፍቅር የትዬ ፍቅር ብቻ በቂ ነው እዚህ ቤት ለመቀመጥ ፊኒሽንግ። ጠባለችዬ፣ አንቺ ለዚህ ቤቱ ትልቅ ድምቀት ነበር። ደግሞ ምንም ነገር እንዳታስቢ የቤት ኪራይ ይከፍልልሻሉ። እጅሽም የሚሆን ደግሞ ገንዘብ እሰጥሻለሁ። ወይኔ እትዬ ይህን ያህል ግን ይወዱኛል ማለት ነው? መላመድ ከመወለድ በላይ ነው ሲባል አልሰማሽም? ግን ቢሆንም እትዬ እኔ አንቺን ማለት እርሱ ትቼትም ማለት ነው፣ ግድ ስለሆነ ነው እኮ። ጠባልችዬ፣ ደግሞስ ተነጋግረን የለ እኮ። ቢሆንም እትዬ አንቺ ብቻ ፍቅርሽ እርሶ ብቻ ፍቅሮትን አይቀንሱብኝ እንጂ እኔ እርሶት ትቼት ማለት ምት ይልቅ ሂጂና ሀሳቤን ቀይሬያለሁ በያቸው እና አፍሽን ማዘጊያ ብር ልስጥሽና ዝም ትያለሽ። ቆይ ብርዬ፣ አረ ንገሪ። አንቺ ራሱ ከየት አምጥተሽ ነው ገንዘብ የምትሰጪኝ? አንቺ ራሱ ወዲህ በሉ አይደለሽ እንዴ? አይ እንግዲህ ጀመርሽ፣ የልጅ አፍሽ ልከፍችብኝ። እንደውም ከዚህ በኋላ ፍርቱናን የኔ ሰራተኛ ስለማረጋት አንቺ ማማም በደንብ ትንከባከቢያቸዋለሽ። ለመሆኑ ታዲዎስ በዚህ ሀሳብ እሺ ብሎ ተስማማ? ምንም ምንጫል አልነበረውም። አሁን ግን አለው። እረሳሽው እንዴ? እኔም እኮ እናንተ ምስጢር ተቋዳሽ ነኝ አትርሻች። እና ታዲዎችን ልታስፈራሪ ነ በፍርቱና? አየ ከመጣችሁ ማናችሁም አትቀሩኝም፣ ገባችሁ? ግን እኮ ታዲዎችን ለመጉዳት ስታስቢ፣ እማማም እኮ በጣም ይጎዳሉ። ለእነሱ ምንም አታስቢ፣ የዋህነታቸው ይጠብቃቸዋል። እኔ የምለው ወንድምሽን ግን ቀብረሽዋል። ምን አገባሽ? ያገባሻል። እንዴ! ምነው ታዲያ ተቆጣሽ? እማማ ግን በጣም የዋህ ናቸው። የእውነት ሳው ማመናቸው አይገርምም። ሰላም ታዲዎስ፣ አንዴ ማውራት እንችላለን? በባለፈው ጉዳይ ከሆነ ችግር የለውም። ስጀምር አንተም ልክ ነበርክ። አሁንም ልክ አይደለሁም አላልኩም። ይልቅስ ልክን ያለፍኩ አንተ ነህ ሲመስለኝ። አሁን ራሱ የጠቡ መንፈስ አለቀቀ። ምንም የምፈልገው ማውራት አለብን እያልኩ ነው። ምን ያስጠዋል ታዲያ? ስለምንድነው የምናወራው? ይች ቅምጥን ከዚህ ቤት አባርና እህቴን ታጋባታ አለ። አዝናለሁ፣ ያንንም ማድረግ አልችልም። እስኪ ንገረኝ፣ እኔ አንተን እህት እንደዚህ ባለጋት ዝም ብለህ ትያለህ? አዎ ምክንያቱም ደግሞ እሱ እንዳንተ ሰውን እንደዚህ ማንጠልጠል ስለማይችል። ጠባለች፣ አንቺ እዚህ ነገር ውስጥ አትግቢ። አለቀኝ፣ ስትናገር ደግሞ ዝም ብዬ ማየት አልችልም። ጠባለች፣ ላስቀይምሽ ይችላል። አፍሽን እባክሽ! እዚህ አንቺን እርዳታ የሚጠይቅ ሰው የለም። ሰማሽ አይደል? አሁን አንቺ ከዚህ ሂድ። እርግጠኛ ነህ ጋሽ ልሂድ? አንቺም ከነሱ ወገነሽ ማለት ነው? አትሳሳ፣ ሸንቁ እኔ ምን ጊዜም ከፍርቱና ወገን ነኝ። ከቴ ጎን ብትሆኝማ እንደዚህ ሲጫወትባት የነበረውን ሰውዬ እንድለቀው ታደርጊ ነበረ። እና ምን ልታረገው ነው? እንደ ልማድ ልጫምቀው ነው። ሰውዬ፣ ከጉልበት ከፍ ብለህ አስብ እንጂ። እኔ ምል ሸንቁዬ፣ ቆይ ጫማህን ስጠርግ ስታስጠርግ? እንዴት ነው ያው ሊስትሮን፣ እኔ ባህላይክ ፈጣሪ አይካል ብለን፣ ሆድክ ይመችሃል። ቀልድ ያለ ቦታው ደስም ያለ። በእርግጥ ለእህትም አገዝህ፣ ልክ ነህ። አካሄድህ ልክ ነው፣ ግን ከአንተ በላይ እኮ እኔ በደንብ አስፈልጋታለሁ። በግድ እንዲያገባት ይሆናል። አንድ እህቴንማ እንደዚህ እንደ ማስቲካ ተፍቷት እንደ ሸንኮራ መጧት አይቀራትም። ለካ ስትበሳጭ በጣም ታምራለ። የኔ ቦርጫም ግስላ እዴነሽ ቆይ፣ እዚህ የምትሰራለን? አስደነገጥከኝ እኮ። ያልሞተ ሰውና ኮራርኛ ነጋሪ ገናኛት ይባላል። ሰማሽይ። በእናትህ ግራዋ ግራቧ የሚለውን ቀልድህ እንተውና ለምን ዚህ እንደመጣ ንገረኝ። ቆይ፣ የምንፈልገው ነው ገንዘቡን በአካውንት ላኩላል። እንዴ ግን አንድ መላክ የረሳሽው ነገር ነበር። ምን ልበኝ? ወይኔ ጉድ ቤሪ፣ አንተ ይሄን መሞላ ፍጥህ እንተሆና አሁኑ ነው ከዚህ ሂድ። መሄድ ቢችል ደስ ይለኝ ነበር ግን አልችልም። እንዴ ምን ማለት ነው ደግሞ አልችልም ማለት? ክፍያውን ሰጠው አይደል እንዴ? ሌላ ክፍያ ከፈለኩስ ደግሞ ዛሬ እንዴ። የሚያማረብሽ በእናትሽ፣ ምንም እኮ ወንድምሽ የሞተብሽ አትመስልና፣ የኔ ቸኮሌት ከላል። ወይኔ ጉድስ፣ ቤቢ። ለነገሩ ይበለኝ፣ ካልጠፋ ሰው አንተን መምረጤ በደንብ ይበለኝ። ግን ከስንት ዓመቱ በኋላ ባንቺ በመምረጤ ደስ ብሎኛል። እሺ አሁን ከዚህ አካባቢ አሁን ነው ሚሄድ። ወዴት ነው የምሄደው? እኮ ወደ ባልሽ ቤት። እስኪ ምን እንደሚለኝ እንደሆነ ማየት እፈልጋለሁ። እስኪ አንተ ሰውዬ ግን አብዷል። እንደ ቆይ ምንድን ነው ችግሬ? ገንዘብ እንዳይደልሽ ከበቂ በላይ ሰጥተሽኛል። ምናልባት ችግሬ አንቺ ልትሆኚ ትችላለሽ። ሰውዬ ስርዓትን ያዝሽ። ታውቂያለሽ፣ ከሞትኩ ጀምሮ የማስበው ስለ አንቺ ብቻ። አሁንስ ብትሞት ይሻል ነበር። የዛኔ እሱ ሲመጣ እኔም ጨምር የለ አናትን ብዬ በሞት ክኖሮ ለማንኛውም በሚቀጥለው ስመጣ የሆነ ቦታ እንሄዳለን። አለ አይደል፣ የሆነ ብቻችን የምንሆንበት የሆነ ኳሊቲ ታይም የምናሳልፍበት ቦታ። ምን ልናደርግ? የሆነ ነገር እንደምናደርግም ገብቶሻል ማለት ነው። ለማንኛውም ልወስድሽ እመጣለሁ። እንዴት ነው ለመወሰድ ዝግጁ ነሽ? አረ ይዞ ይሄድ። እስከዚያም ወይኔ ጉድሽ፣ አንዱ ሳልጨርስ ደግሞ ሌላ ጣጣ። ወንድሜ በጣም ቁጡና በመብቱ ማይደራደር ሰው ነው እኔ በሱ ምንም አልፈረድኩ ከዚህ ቤት መሄድ እፈልጋለሁ ይህን ነገር እኮ ብዙ ጊዜ ብለሽው ነበር በአሁኑ ግን የእውነት ቆርጫለሁ እስካሁንም የቆየሁት ለታለም ስል ነው አሁንም ለሷ ብለሽ ቆየ አታየውም እንዴ ነገሩ እንዴት ድብልቅልቁን እንደወጣ እስካሁንም ሸንቁጤ ለነማየ እንዴት እንዳልነገራቸው ገርሞኛል አሁን ስንእኔ እራሱ እልም ብሎ መጥፋና፣ ያማረች አንተማ ያሰብከውን አሳክተው ወዴት ትጠፋለክ? በእኔ ህይወት ቀለልክ እንጂ በመጨረሻም የምትፈልጋትን ሴት አገኘካ አይደል? እባክሽ ፍርቱና፣ ምንም በማታውቂው ነገር ላይ እንደዚህ እርግጠኛ ሆነሽ አትናገሪ። ብሬቱን እንደምታፈቅራት እኮ ራስነ በአፌ ነገርከኝ። ባፌ እንጂ በልቤ አልመሰከርኩልሽ ማለት አንዴ እኔ እናንተ እናውራ ግቡ፣ እናውሩ። ከዚህ በኋላ ደግሞ በህይወታችሁ አልኖርም። እሺ እ እኔ እንድትሄጅ ካልፈለግኩስ ምን እሰራልሻለሁ? ሲጀመር አንቺ ስምትፈልጊው ይሄንን አልነበር፣ እዚህ ቤት እኮ የመጣሽው ሰራተኛ ለመሆን ነው። ታዲያ ለምን አትነግራትም? ንገራት እንጂ። ይህ ልጅማ በሆነ ነገር እያስፈራራሽው እንደሆነ ግልጽ ነው። አንቺ በቃታ ምን ማለል? ቆይ እንዴት ነው አልጋባሽ ያለው? ፍቅር እኮ ነው እንደዚህ እያደረገው ያለው። ሲጀመር አንቺ የምታፈቅሪ ሴት አይደለሽም። እንኳን እኔ አንቺም ምታፈቅሪያለሽ። እሺ አጉል እልህ ውስጥ ባትከችን ግን መልካም ነው። የፈለገ እልህ ውስጥ ብትገቢ፣ ባሌ ከዚህ በኋላ ለአንቺ ምንም ቦታ የለውም። መቼም ይሄን ማብቂያ የሌለው ጨዋታሽ እንደሰለችኝ ሰለችኝ። ስላቦክሽ ነው ይሄን እመትዪው። እኔ የምልሽ ደግሞ አባትሽ ሊመጣ ነው። አታስቢ እሱ እዚህ ቤት አይመጣ የኔ ቤት መሆኑን ማመንሽ አንድ ነገር ነው። ቬሪ ናይስ። ችግሩ ትዳር በጣሪያና በግድግዳ አይደለም። እየከፈልኩ ሰራተኛ ላረግሽ ፈልጌ ነበር ፍርቱና። ምን አስብሽ? እኔ ሰራተኛ ማድረግን ያስደስትሻል አይደል? በዚያውም ልክሽ እንድታውቂ ስለምፈልግ ነው። በአሁኑ ግን አልምርልሽም። እሺ አልምረልሽ እጅ ድንቢጥ የሆነ ነገር አስባለች ማለት ነው። ስለዚህ ሄሬቅድሽ መቀየር አለብሽ ልጄ። ይህንን ጥያቄ ለመጨረሻ ጊዜ ነው የምጠይቅህ። ምንድን ነው ይህንን ነገር ከብሪቱ ጋር ተመካከራችሁ አይደለም አይደል ያደረጋችሁት? እንዴት ብዬ ነው ባስረዳሽ? ልጁ ሞቶ አለ ሲጀምር። ጠጋ ብዬ ትንፋሹን ቼክ አድርጌው ነበረ። ማን ነብሰ ገዳይ ነኝ? እሷ ግን ስትታይ እንኳን ወንድም የሞተባት ውሻ እንኳን የሞተባት አትመስልም። ለእኔ ስትል አዘኗን በውዶ አምቀው ነው እንጂ ለሊት ሙሉ ስታነባው ነው የምታነገው። እና ከዚህ በኋላ እሷ ያለችውን ነገር ሁሉ ማድረግ አለብን ማለት ነው ወይ ካልሆነ፣ እጅ ለፖሊስ ልስጥ ስቴ እንደዛ ያሰበ ነው ያማል እንዴ? ሁለተኛ እንደዚህ አይነት ንግግር እንዳትናገር። እኔ አንተ ታስረክ ምን ሊውጠኝ ነው? እና በእኔ የተነሳ ሁሉም መላው ቤተሰብ ሁሉ መሰቀያት መቻል አለበት። ገንዘብ ልስጥሽ ብትላትም ምን? ለነገሩ እኔም ልስጥሽ ብያት ነበር። አሻፈረኛለች አለች እንጂ። እሷ ግን የምትናገረው በጣም እንደምታፈቅረህ ነው። እኔም ይህን ያህል እንደምታፈቅረኝ ተረዶታውን ነው። አንተስ? እኔ ምን፣ አሁንም ብሪቱን ታፈቅራታለህ? አልዋሽሽም፣ አሁን ላይ ለእሷ ምንም አይነት ስሜት የለኝም። እንዲሁም የጠላዋት ያክል እየተሰማኛለሁ። አሁን ነው። ፍርቱናንስ? ስለ ፍርቱና ማውራት ምንም ዋጋ የለውም። ስሜትህን ባውቅ ችግር አለሁ? ምን ብታውቂስ? ምን ይጠቅመሻልማ? ጥቅምና ጉዳቱን ለኔ ተውና፣ እስኪ ስለሚሰማክ ስሜት አሰማኝ። ፍርቱናን ማፍቀር ከጀመርኩ ብቻ አለው። ሰሞኑን እንደ አዲስ መላመድ እየጀመርን ነው ምናልባት ፍርቱን አምሳን ነገረች ቀርታ እንደሆነ አላውቅም እንጂ እንደ አዲስ ስሜታችን እየተነሳሳ ነው። ማን አባቱን ያስከፋሽ ፍርቱዬ? መሄዴ ነው ጠባለች። የሄደ ማን ሲመለሳየሽ፣ መሄድ እንደ መምጣት በቀለለ ኑሮ አለ ከያኒ። ታድለሽ አንቺ ለምንም ነገር አትጨነቂ ይችላለሁ ፊቷን ለሌለው ደግሞ መቀመጫው አለ ሰጠቻለ ምን አስጨነቀሽ? ይኸውልሽ ፍርቱዬ ቤሪ ናት አይደል ያስከፋችሽ? ይኸውልሽ ብቻ አንድ ነገር አንቺን ተናግራት አስከፋሽ እና የማደርገውን እኔ አውቃለሁ። ባሏን ነው እስር ቤት መከትላት። አይ ማለቴ ያው በአንቺ ምክንያት ተናድጄ የእሱን የጉሮሮውን ትቦ ሄጄ ስዘጋው እሱን መልሶ እኔን ሲዘጋኝ ጉሮሬን ሲዘጋው ከዛ ይታሰራል ብዬ እኮ ነው። የሆነ ቦታ ሂጅ ስራ መቀጠር አለብኝ። ውይ ፍርትዬ ሰራተኛ ከሆነ የምትቀጠሩ ይቅርብሽ። እዚህ ሀገር ከሰራተኛ ይቅር ለቤት ለቤት ውሻ ነው ክብር ያላቸው። ሌላም ያገኘሁትን ስራ እሰራለሁ እንጂ ከዚህ በኋላ እዚህ ቤት መቆየት አልፈልግም። እንደ በመጨረሻ ለዚህ ጭቆ ጊ ታሸነፍሽ ማለት ነው። በቃ ለሷ ብለሽ ቤትሽን ጥለሽ ልትሄጅ ነው ማለት ነው። እያሸነፍኩ መስሎኝ ነበር ተሸንፌያለሁ። እኔ ጠባለች ዱባላ አይደለም። እንዲህ በቀላሉም አይሆንም። አንቺ ምን ልታደርጊ ትችያለሽ? እሱን አብረን ብናየው አይሻልም? ፉርቱናን ከዚህ አባሪያት ልትኝ ከሆነ የመጣሽው እኔም አብሪያ ትወጣለሁ። እራሷ ሜድ ከፈለገችስ። ሲጀመር እሷ እዚህ ቤት ምን ታደርጋለች? ደሞ እኔ እና ታዲን ለመጋባት ወስነናል። በወንድምሽ ለቅሶ ማግስት ልትሞሸሪ ነው? ግዴታ ኮ ድግስ መደገስ የለበትም። ከተፈራረምን በቂ ነው። ቆይ በትክክል ፍላጎትሽ ምንድን ነው? እሱን እኮ ሰማንያ ጊዜ ነገርኩት። እሺ በአንድ ነገር እንስማማ። የሀብቴን ግማሽ ልስጥሽና ልጄን ተይልኝ። ወንድምን የሚያህል ሀብት በግማሽ ሀብት አያንስም። እና ሙሉን እንድሰጥሽ ነው እንዴ ፍላጎትሽ? ወይ ማዘር ሙሉን ይስጡኝ ብሎት ይሰጡኛል እንዴ? ልጄ እስር ቤት በስብሶ ከሚቀርብኝ አይደለም ሀብቴን፣ ህይወቴን እሰጣለሁ። እዴ፣ እስኪ ቆይ እስኪ፣ ወደ እኔ እንደዚህ አይነት የጥቁር ቆንጆ አይቼ አላውቅም። ያለው ብዬሽ ገምቼ አላውቅም። አመሰግናለሁ። በጣም ብዙ ሰይለኛል አይደል? እኔ አንቺ እኮ አታፍሪም። ተጠበስኩ ብለሽ ደስ ብሎሻል። ለነገሩ በእንዳንተ አይነት ከመጠበስ ሚሊዮን ጊዜ ጥሬ ሆኜ ብቀር ይሻለኛል። ጥሬ መሆንሽም ማመንሽም አንድ ነገር ነው። ሰውዬ ያማሃል። እኔ ከዚህ በፊት ታውቀኛለህ። ልታመጣ ነው አረ፣ አረጋጊ ቺኳ፣ ምንድን ነው? እኔ ከሴቶቹ ሁሉ አርግሽ ብ- በብይ ብለክፍሽ ጭራሽ እኔ ላይ ጓት ያለሽ መለሰሽ። ትሰማለህ? መጀመሪያ ለከፋና ዘለፋ ላይሽ ይሁንና ጥሮ ግሮ ፊት በለው ኋላ ግን ያበደ ነው። አንቺ፣ በስመ አብ ቆይ፣ ግን ምን ፈልገ ነው እዚህ ጋር ቆምከው? ዛሬ አይደለም በጣም ብዙ ጊዜ አይቻለሁ። አሁን ነው ንብረቴ ሊዘርፈኝ ነው ብዬ ኡ ብዬ ሳልጮ፣ ከዚህ አካባቢ ጥፋ። በሻውና ትጪ ይበቃ። ኧረ በእናትሽ ሂጂ፣ ያልኩሽ እኮ ሂጂ። ለምን አትሄጂም? ኧረ አንቺ ቺኳ ከመጣች ታፋችኛለሽ፣ በእናትሽ። አይገርምም፣ እንደውም ትምጣ። እየለከፈኝ ነው፣ እየጎተተኝ ነው፣ እያስቸገረኝ ነው፣ ቢጂ ነው የምነግራት። ምን ምን ነው? ታውቃታለሽ እንዴ? አንዴ ቋንታ ምን አስደነገጠ ለካላ ነገር እኛ በር ላይ እንደዚህ አልተመላለስክም ተመላለስክ። እኔ እኮ ምን ነው የሚያመላልሰው ብያለሁ። ለካ እንደዚህ ነው ነገሩ። በቃ እኔ ዲዲሽ ቻው። አንቺ እዚህ ተገትረሽ ከማን ጋር ነው የምታወሪው? ድሮውንም እኮ ሰራተኞች ስትባሉ ፊት ስትሰጡ በጎረምሳ ላይ ፊጥ ማለት ትወዳላችሁ እንደ ጉድ ታውኙ የለ እንዴ ሴትዮ ስለምንድን ነው የምታወሪ ለማንኛውም ብርዬ ሁለት ሚስጥር አውቂያለሁ አንዱ የታዲ አንዱ ደግሞ አትልፊ ስለ እኔ ምንም አይነት ሚስጥር ልታውቅ አትችም እሺ የእውነት ግን ብሪቱ በጣም አደነኩሽ እስከ ዛሬ ፍቅረኛ እያለሽ ነው ሴትዮ ምንድን ነው የምትቀባጥሪው? ውይ ለፈለግኩ እንዴ ብርዬ። ለማንኛውም ነጥብ ጥለሻል፣ እንድታውቂው ብዬ ነው። ከእኔ ከጠቡ የሚያመልጥ ነገር የለም። ይችን እሾህ ግን መቼ ነው ከላይ ላይ ነቅዬ የምጥላት ታዲ? ሁኔታ ጥሩ ስላልነበር ነው የተከተልኩት። ደህና ነህ? ደህና አይደለሁም። ሊሄድ አስቤ ነበር ግን ተውኩት። እባክሽ ፍርቱና አትሂጂ። እስቲ የሆንከውን ነገር በግልጽ ንገረኝ። ምንድን ነው? በቃ ምንም ምንም ምንም ምንም ምክንያት አጠይቅኝ። ዝም ብለሽ ብቻ እዚሁ ቅሪ ሞት የተፈጠረውን ነገር እኮ አብረን ልንፈታው እንችላለን። ባክሽ፣ ባክሽ ወይ እዚህ ብቻ ቅሪ።